አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድ ቤተሰቦቼ እንዴት ናችሁ? ዛሬ ሶፍት የሆነ ኬክ እንሰራለን ማለት ነው። ኢንሻላህ ኬኩን ለመስራት የሚያስፈልገን ብርቱካን አሲር፣ ሁለት እንቁላል፣ ቤኪንግ ፓውደር፣ ቫኔላ ሀሊብ ስዑዲያ፣ ዘይት፣ ዱቄት፣ አንድ ማንኪያ ሀሊብ ኒዶ እናደርግበታለን። እንሻላ እነዚህ ናቸው ግብአቶቹ። ዛለውን ወደ ኬክ መስራት፣ ስኳር አንድ ሻይ ብርጭቆ እና ትንሽ ትንሽ ግማሽ እናደርግበታለን። ዘይት አንድ ሻይ ብርጭቆ እናደርጋለን። በዛ እንቁላል፣ ዘይት፣ ስኳር አብረን እንመታዋለን። እንደዚህ ከመታነው ነው በደንብ። ቫኔላ አሪስ እዲያ ቤኪንግ ፓውደር ብርቱካን ሲሩን ለከለር ነው አንድ መንጫ አንድ ሾርባ ማንኪያ አድርገን

እንሰራለን አብረን እንሰራለን። ሶስት ይፈላል። እንደዚህ አድርገናል አሁን ወደ ኦቨናችን እናስገባለን። ኬካችን ይህን ይመስላል። ከሰላሳ ደቂቃ በኋላ ደርሷል ማለት ነው።